ሲያወራ እንዲሁ ሲያዝ በጣም ነው የሚናደደው ማለት ነው። እና አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች እንደት ናችሁ? ሰላም ናችሁ? እኔጋ ሁሉ ሰላም ነው። አላ ስኖ ሳላ እያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቢ ረመዳን እንዴት ይዟችኋል? እኔጋ ሁሉ አልሐምዱሊላህ ዛሬ አዚማ ነበረ ሳልሞት ሳልሞት በጣም ደክሞኛል። ወላሂ ላዚም አላህ ይሆናችሁ፣ በየቀኑ አዚማ ያለባችሁ ገና ረመዳን ከገባ ከአሁኑኑ በሶስት ቀኑ አዚማ እንትን ማለት ጀምሯል ማለት ወላሂ፣ የሆነ እንትን እንደነገርኳችሁ እኔ ታቃላችሁ አሞኛል እና ወድቄ ወላሂ አንቺ ስለ ወደግሽ ስራ ማብዛት አልፈልግም ስራ ይበዛብሽን፣ ብላ አስሬ ነበር ለምን ስራ ምታበዥ ከሆነ እኔ በጣም ደክሞኛ ልቤት የታለው ብዬ ስላት ወላሂ ለአዚም አዚማ እና ዝም ለእኛ ብቻ ነው የምሰሪው ነበር ያለችኝ ማለት ነው። ዛሬ ግን ሰውየው አዝሞ ወላሂ ለአዚም መሀል ላይ እንደወቀ አዙሮ ነው የጣለኝ ማለት ነው። ለምን ቆማ ቆምና ስራ ሲበዛብኝ በጣም ነበር ያመመኝ። አልሐምድልላህ ረብ ልዓለሚን ለአላህ ምስጋና ይገባው ስለ ጤና እየጠየቃችሁ ወላ ላዚም ሙስሊም ክርስታን ሳይል በተለይ ደግሞ ወላሂ ክርስታን ነው እህቱ እንዲሞች ይህን ማሮች አላህ ይጠብቃችሁ። እዚጋ ተመልከቱ። ማን ነው በየቀኑ ቪዲዮ በለቀቅ ቁጥር ወላ የት ተሻለሽ እንዴት ነሽ ብሎ ወላ ሁሌ ይጠይቁኛል። እህቶችም እንደዛው ሙስሊም እህቶች ወላ አላህ ይጠብቃችሁ። አባይቢ ወላ የኔ ህመም የኔ እንትን አሳስባችሁ የምትጠይቁኝ ወላ ሙስሊም ክርስቲያን ሳትሉ ከጎን የሆናችሁ አይዞሽ ለምትሉኝ፣ እንዲሁም ደግሞ ያዞረኛል ብዬ ጠይቃችሁ ወላ ላዚም እንደዚህ አይነት ነገር ተጠቀም ይሄን ተጠቀም፣ በቃ የምታውቁትን ነገር ለእኔ ወላ ምን ብዬ ልንገራችሁ። አላ ከእንደዚህ አይነት አደጋ ይጠብቃችሁ። ወላ ለመጥፎ የሚፈልግ እንዳያገኛችሁ፣ ለካይር የሚፈልግ ደግሞ እንዳያጣችሁ። ፈጣሪ ያሰባችሁትን አሳክታችሁ በሰላም ለሀገራችሁ ያብቃችሁ። ወላሂ ላዚም የእኔ ማሮች ማለት ነው አላህ ይጠብቀልኝ። ስቀጥል ወደ ቪዲዮ ስገባ ወላሂ ላዚም እኔ እንደዚህ አይነት ወንድ ልጅ መጥበቅ ውስጥ ገብቶ ከሰራተኛ ጋር እንትን ሲል ማየት አልወድም። ወላ እኔ ፊትም አልሰጣቸውም መጥበቅ ውስጥም ደፍሮ አይገቡም። አልሐምዱሊላ እንደዚህ አይነት ቤት አላጋጠመኝም። ግን እንደዚህ አይነት ቤት አጋጥሟት አንዲት ወላሂ በቀደም እንትን በአጋጣሚ እዚህ ጀማ ላይ አዚማ ነበረ ከመታመም ይሄ ነገር ከመድረሱ በፊት ማለት ነው። እና መታ የህይወት ታሪኳን እንኳን ከመዳም ቤት ለምን በምን ምክንያት በአመቷ እንደጠፋች ስትነግረኝ ወላሂ እንደዚህ አይነት ሰው አለ ወይ? እንደዚህ አይነት ወንዶች አሉ ወይ ከሰራተኛ ጋር እንትን የምሉ ብዬ በጣም ነው የተገረምኩት። ማን ነው እና። ይህ ሰውዬ እያላት ያለው ስለ ቤተሰቡ ወሬ በቀያንት የዘርዝሬቱን ወሬ አምጥቶ እየነገራት ነው ማለት ነው እሷ ግን አፋፉን እያየች ወላይ ምንም አልገባትም በቃ ዝም ብላ አይነይኑን ታያለች ቁጭ ብላ እሱ ግን ይለፈልፋል ይለፈልፋል ይለፈልፋል እሷማ የኔ ምስኪን የኔ የዋህ ወላሄ ላዚ እኛ ኮ የመዳም ቅሞች ስንባል ምስኪን እኮነን ወላሄ ላዚ መላ ይሁናት ነው ብለው ወላሂ ጓደኛ ያለችኝን ልንገራችሁ ማለት ነው። መዳሚቱ መዳሚቱ አታዝም ማለት ነውና፣ እና እሱ ነው የሚያዘው መጥበቅ ውስጥ የሚገባው ያለቀውን ነገር የሚጠይቀው ሁሉ ነገር እንትን የሚለው መጥበቅ ውስጥ ገብቶ ራሱ ምግብ ምን አይነት መስራት እንዳለባት የሚነግረው፣ እንዲሁም ደግሞ እቃ ወዴት ማድረግ እንዳለባት፣ እንዴት አድርጋ ማዛት እንዳለባት የሚነግራት የቤቱ ሰውዬ ነበረ ማለት ነውና። መጨረሻ ላይ ግን ወላሂ መደብደብ ጀመረኛለች። የሆነ ጥፋት ሲጠፋ ወይ ልጆቹ ሲያለቅሱ ወይም ደሆነ ነገር እንትን ሲል መቶ በጥፊ ይለኛላለች፣ በጥፊ ይለኛላለች። ከዛ እንደዚህ አይነት እንትን እኔን መምታት ሲጀምር እና በቃ አንዳንድ ጊዜ መዳሚቷ በተኘችበት ራሱ ክፍሌን እንትን የራሱ የሆነ እንትን የሚያርፍበት ክፍል አለ፣ የሲጋራ ምናምን የሚጠጣበት ማለት ነው እና ከዛ እዛ ክፍል ላይ እቃ ይዘሽልኝ ነይ ማለት ጀመራለች። በቃ ሊተናኮላት ማለት ነው። አስባችሁታል። ከዛ የመጨረሻ ሊደፍረኝ እንትን ሲሞክር ከዛ ቤቱን ጥዬ ጠፋውኝ አለችና፣ ወላ አላህ ይጠብቃችሁ። እንደዚህ አይነት አረመኔ ሴት፣ ሴት ወንድ ያለበት ቤት አላህ ይጠብቃችሁ። የኔ ማሮች፣ ወላ ላዚም በጣም ነው ያዘንቁት። እና እኔ ወንድ ልጅ ሲያዝ በተለይ ሰራት እኔ ለሴትዮን ንገራት ብሎ ይንገራት እንጂ ኔጋ መጥቶ ከኔጋ ሲያወራ አልወድም። እንዲጠሩኝ አልፈልግ፣ በተለይ ወንድ ልጅ ወንዶች እንዲጠሩኝ አልፈልግም፣ እንዲያዙኝም አልፈልግም። የምታዘኝ በቃ መዳም ሴቷ ልታዘኝ ነው የምፈልገው ማለት ነው። ብቷቸዋል ወንድ ልጅ መቶ ምናምን ነገር መጥበቁ ስልከሰከስ አሉ የሚፈልገው ነገር ገብቶ መውሰድ ይችላል። ግን ከኔ ጋር እንደዚህ ቁጭ ቆሞ እንዲያወራ አልፈቅድለትም፣ መልስም አልሰጠውም። እንዲያወራኝም ደግሞ ሴትዋን እንዲያወራኝ ብዬ ነው የምናገረው ማለት ነው። እና አልሐምዱሊላ እኔ ግን እንደዚህ አይነት ሰው አጋጥሞኝ የማያውቅም በህይወቴ ላላ ምስጋና ይቀበ። የመጣው ሰሞኑን ገና አዲስ እንዳለው ነበረ መጥፎ ቤት ገጥሞኝ የቤቱ የቤቱ ልጆች የአንዱ ልጅ ሁሌ በቃ ዝም ብሎ ብረውጥቶ እንኪ ይለኝ ነበረ ማለት ነው ያኔ ኒቃብ ምናምን አልለብስም ነበረ ማለት ነው። እና ገና እንደመጣው አዲስም ስለነበርኩ ልጅነትም ስላለ የዛሬ አስራ ምናምን አመት ማለት ነው። እና ከዛ ከዛ ቤት ብሬን ሳይሰጡኝ ራሱ ነው የወጣሁት። እና አልሐምዱሊላ ለዓለም ምስጋና ይገባው። ከዛ በኋላ ግን መጥፎ ስራ አላጋጠመኝም ማለት ነው። እና እንደዚህ አይነት ልክስክስ ወንድ ያለበት ቤት አላህ ይጠብቃችሁ። በተለይ ደግሞ በጣም መጥፎ በቃ እንትን እኔ ብዬ እንደመናገር እንዳለብኝ አላውቅም። እና ብዙ እህቶች የሆነ በቃ በአረቦች እንደተበደሉ እንደተዘፈሩ፣ እንዲሁም ደግሞ በቃ እንደሚበድሏቸው ሲናገሩ በጣም ነው ማዝ ነው ወላሂ። አላህ ይጠብቃችሁ፣ አላህ በጥላው ስር ያደርጋችሁ ማለት ነው። እና በጣም አስቸጋሪ ነው፣ በተለይ ደግሞ እናንተ ህይወቴን እንቀይራለሁ ብላችሁ ከሀገራችሁ ህይወት ለመለወጥ በቃ የራስ ህይወት እንዲኖራችሁ እንዲሁም ደግሞ ቤተሰቦቻችሁን ለመርዳት ብላችሁ ወጥታችሁ እንደዚህ አይነት መጥፎ ነገር ሲያጋጥማችሁ ደግሞ ሀገር ደግሞ ደውላችሁ ልትነግሩ እንኳን ሚረዳችሁ የለም ማለት ነው። ገብቷችኋል? እንደ እናንተ ደርሶበት ያየ እንጂ ብትናገሩ ራሱ በቃ አንዳንድ ሰዎች ጭራሽ እኮ ራስ ራስ ነው ምናምን ሊሉ ይችላሉ ማለት ነው እና አላህ ይጠብቃችሁ ከወንዶች ጋር እንትን ሊያወሯችሁ ሲሞክሩ እንዳያወራኝ ብላችሁ ለመዳም ተናገሩ። ማነው ወንዶች በጣም የዚህ ሀገር ወንዶች ፊት ከሰጧቸው በጣም አስቸገ እንኳን ፊት ሳሰጧቸው ራሱ በጣም መጥፎ ናቸው ማለት ነው እና አላህ የጠብቃችሁ በያላችሁበት፣ ማለት ነው ለምን ብትሉ በአሁኑ ሰዓት ላይ እየተሰማ ያለው ነገር በጣም ነው የሚያሳዝነው። አንዲት ወላሂ ቲክቶክ ላይ የሆነ ቪዲዮ ለቅቄ ነበር እዛ ላይ እህቴ በጣም አደጋ ውስጥ ነኝ፣ እና እባክሽን እንትን የሀቢባን ቁጥር ስጭ ያለችኝ ማለት ነው። በውስጥ ማታ ኮመንት ላይ ያስቀመጠችልኝ ከዛ ፎሎ መልሽ ይላት ምን ሆነሽ ነው ምናምን ብዬ ስላት ሰውየው ሊደፍረኝ ይሞክራል እና የሆነ መፍትሄ እንድትፈጥርልኝ ፈልጋለሁ ምናምን ብሎ ብላ ጻፈችልኝ ማለት ነው። ወላሂ እኔ የሀቢባ ቁጥር የለኝም፣ እኔ ምንም ማድረግ አልችልም እና ያለውት ማረብ ቤት ነው። እንዲሁም ደግሞ እቃማ የለኝም። ምን እቃማ ኖሮ ቢሆን ኖሮ ቦታ ማቀው ሰው ቢኖር እንትን አስጠፋሽ ነበረ፣ ግን ወላ ምንም ማድረግ አልችልም። ለማንኛውም የት ሀቢባ ቲክቶክ ላይቭ ላይ በገባችበት አስገብኝ ብለሽ ኮመንት ላይ ጻፊ ነው ያልኳት። እና በጣም አስቸጋሪ ነው። ወላይ ነው ምላችሁ እህቶቼ ራሳቸውን ጠብቁ። እዚጋ ማለት ነው ሞየትናር፣ ሞየትናር ማለት በአረባ አማርኛ ምን ማለት ነው? እስክ ነገሩኝ ሞያችን ናር ማለት ይሄ ፊት ላይ ሴቶች ሀገራችን ላይ ሴቶች ፊት ላይ እየተተፋ ያለው ነው። እዚ ጋር ማነው ትንፋሹ ቢስሚላህ ረም እዚህ ጋር መጥቦቅ እንዲው ተመልከቱ። እዚህ ጋር እንትን ሲደፋበት ማለት ነው። እንትን ጉርጓዱ ላይ የሆነ እንደ እንደ እንትን እንደ እሳት እንደተቀጣጠለ የሆነ እንፋሎት ይወጡ ማለት ነው። በጣም ሚያስጠላ እንፋሎት እና ሙያ ትናር ነው ያለችኝ እንዳትጠቂ እጅሽ ላይ የሆነ እንኳን ትንሽ የጣብብት ስጋሽን እንዳለነው ይዞት ሚሄደው አለችኝ ማለት ነው እና ምን ነበረ የሚባለው ወላሂ ረሳሁት እስኪ ንገሩኝ እናንተ ኮመንት ላይ እና እዚ ጋ ሽታው በጣም ስላስቸገረኝ እንትን እያልኩ ሽታው ሀይለኛ ስለነበረ ማንትን ማለት መተንፈስ ያቅተኝ ቪዲዮን ያቆሜ ወጣሁኝ ማለት ነው እና አላህ የጠበቃችሁ እንደዚህ አይነት ነገር ሴትዮዋ ወይ እናንተን ድፉ ብትላችሁ ግዴታ እንትን ማክስ ወይም ደግሞ አፍንጫችሁ ላይ የሆነ ነገር ማድረግ አለባችሁ። ወደ አውደፍታቸው ከቦታው ዞር ማለት ነው ያለባችሁ። አንዳንድ ደረቦች ራሳቸውን ለመጥፋት ይፈሩና ሰራተኛ እንዲፉ ይላሉ። እናንተ ደግሞ ሳታቅ ወይ ልብሳችሁ ላይ፣ ወይ ግራችሁ ላይ ልብሱ ችግር የለም ተቀይ ይቀየራል። ግን ወይ ግራችሁ ላይ ሊፈስባችሁ ይችላል። ተጠንቀቁ ማለት ነው። በጣም ነው መጥፎ ነው አሉ። እኛ ገር ሴቶች አሁን አንዳንድ ወንዶች ሴቶች እምቢ ስሏቸው ፊት ላይ የሚደፉት ነው ይመስለኛል። ስሙ ግን ጠፍቶኛል። ለማንኛውም ኮመንት ላይ አስቀምጡ። ሀባይ ቢ አላህ ይጠብቃችሁ። ራሳችሁን ጠብቁ፣ ካላንበታችሁ ማለት ነው። አላህ ይጠብቀን የሚጠብቃችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ